ክቡራትና ክቡራን በአሁኑ ሰዓት የኦስትሪያ ዋና ከተማ ቪየናን ቪየናን ለህዝብ ጥቅም ሲባል ተቆጣጥረነዋል። ወደ ኦስትሪያ ቪየና ተመጣች አምባሳደር እሱ ባለው ኦስትሪያ ቪየና እንግዲህ ቪየና ምን ይባላል? አሁን ያለንበት ምንድን ነው የሚባለው ፕራተር ምን ምንድን ነው እዚህ ጋር ያለው? በጣም የሚያብለጨልጩ ደስ የሚሉ መዝናኛዎች አሉት። ስለዚህ አዋቂዎችም ልጆችም ይዝናኑበታል። ምን ምን መዝናኛዎች ናቸው ያሉት? ምን ምንድን ነው ሰው መዝናናበት? እስኪ ዘማ ምን ምንድን ነው መዝናናበት አዋቂ ይዝናናል እዚህ ጋር በጣም ደስ ይላል። ኦኬ መዝናኛ ነው በጣም ደስ ይላል። ሁሉም ሰው አዋቂም ይዝናናል፣ ሕፃንም ወጣትም ለሁሉም አይነት እነዚህ አዋቂዎች ናቸው አሁን ኦኬ እንደዚህ እንደ መኪና አይነት ነገር ነው የሚያሽከረክሩት ማለት ነው። እንግዲህ ወዳጆቻችን ይህንን በሀገራችን ብናደርግ ምን ያክል ሰው እየተዝናና እየተዝናና ደግሞ፣ መዝናናት በነገራችን ላይ ጤናን ያድሳል። የሚዝናኑ ሰዎች የስነ ሊቦናዊ ጤንነታቸው እራሱ የተጠበቀ ነው አደለ? ደግሞም እዚህ ጋር ለሚሰሩ ሰዎች ትልቅ የገቢ ምንጭ ነው። ሁሉም አይነት መዝናኛ ስላለ አሁን እዛ ጋር እዚህ ጋር እዛ ውስጥ አሁን ልጆች አሉ አይደል? ኦ ማይ ጋድ እንዴት ደስ ይላል። እንግዲህ ሌላ አለም ውስጥ ነው ያለ ነው ኦስትሪያውያን ገነትን ምድር ላይ እየተለማመዱ ነው። ወደ ገነት ከሄዱ በኋላ ኧረ ግራ እንዳይገባቸው ያው ገነት ማለት በጣም ደስ የሚል ስፍራ ማለት አይደለም እንዴ? ታዲያ እዚህ ምድር ላይ ከተለማመዱ በኋላ ገነት ነው። ያው እዚህ ጋር ደግሞ ዘስ ክራይስት እውነት ነው እንጂ ገነትን ይሄ አይገልጽም። አይገቡም፣ አላስገባቸውም ከገቡም ደግሞ እዚህ የህዝብ መዝናኛ ቦታ ስለሆነ እነሱም የህዝብ ሀብት ናቸው። እዚህ ጋ ደግሞ

ወዳጆቻችን እንግዲህ ቪየና አሙዝመንት ፓርክን በአጭሩ እንጆ እያደረግን ያለ ነው። ከእኛ ጋር ይህንን በመንፈስ ተካፈሉ። ሰዎችን በመንፈስ እንዲካፈሉ ያደረግናቸው ነው። እንደዚህ አይነት ነገር ሀገራችን ሲገነባ ምንድን ነው ጥቅሙ በአጭሩ? ሀገርን በጣም ይጠቅማል ማለት ነው። እንደዚህ ፕራይመሪ ኢኮኖሚ ላይ ጥገኛ ከመሆን በተለይ ክብር እና አይነት ላይ ጥገኛ ከመሆን ሰርቪስ ኢኮኖሚ በተሻለ ለሀገር እጀት ለተሻለ የጆብ ኦፖርቹኒቲ ኛው የገቢሁም ጋር ይገናኛል ሰርቪስ ግብርና ና ማኒፋክቸሪንግ አለ። ግን ኮፒ ሳፍላ አስቸጋሪ የነበረው ነ ኢኮኖሚያቸው በሰርቪስ ላይ የተጠለጠለ ስለነበረ በጣም ተጎድቶ ነበረ። በጣም የሚገርም ለሰን ነው። ለኛ እንግዲህ ይሄንን መነሻ አድርገህ አንተ በሀገር ወደፊት ምን የማድረግ እቅድ ነው ያለህ? ከዚህ ተነስተህ አይ አይ ነገርህ ማድረግ አለብህ አንተም፣ ሰርቪስ ምክንያቱም ኢንሻአላህ በጣም ደስ የሚል ነው

ማይ ጋድ ወይኔ አምላኬ የሰው ልጅ ይሄንን ተማምኖ ነው የምጫወተው ማለት ነው ጎድ ላይ እየሄደ ኮ ነው እችንማ ወደ ሀገራችን መውሰድ መኮረጅ አለብን። በጣም ደስ የምል ነው እውነት በጣም ደስ ብሎኛል